በመዲናዋ የሚስተዋለውን የቤት ፍላጎትን ለማሟላት የከተማ አስተዳደሩ የተለያዩ ስራዎችን እየሰራ ይገኛል። ኮልድ ፎርም ስቲል ቴክኖሎጂ የተባለ ዘመኑን የዋጀ ቴክኖሎጂን በመጠቀም በአዲስ አበባ ከተማ አስተዳደር ላፍቶ ክፍለ ከተማ 26ሺህ ቤቶችን በአንድ አመት ውስጥ ለማምረት በዛሬው ዕለት ወደ ስራ ተገብቷል። ግንባታውን ያስጀመሩት ከንቲባ አዳነች አቤቤ 100 ሺህ ቤቶችን በአንድ አመት ውስጥ በመገንባት ለነዋሪዎች ለማስተላለፍ እየተሰራ መሆኑን አነስተዋል። 2018 ከ ከመቶ ሺህ በላይ ቤቶችን ሰርተን ለህዝባችን ለማቅረብ አቅደን በርካታ ስራዎች ጀምረናል። ከእነኛ ከጀመርናቸው ውስጥ ዛሬ ይፋ ያደረግነው ይሄ 26 ሺህ ቤት የሚገነባበት ሳይት ነው። ከተማችን በተለመደው የግንባታ አሰራር ትገነባለች፣ በልዩ ልዩ ቴክኖሎጂዎችም ደግሞ ተጠቅማ እጅግ ፈጣን ጥራት ባለው መንገድም በልዩ ሁኔታ ትሰራለች። ዛሬ እዚህ ያስጀመርንበት ቴክኖሎጂ ዓለም ላይ ሲሰራበት የቆየ ለሀገራችን ግን አዲስ የመጀመሪያው ነው የሚሆነው ማለት ነው። ስለዚህ የመፍጠንና የመፍጠር መርሃችንን ለመተግበር ዓለም የተጠቀመበትን ቴክኖሎጂ ከሀገራችን ሁኔታ ጋር ተስማሚ በሆነ መንገድ ተጠቅመን የዜጎቻችንን ጥያቄዎች ለመመለስ በጣም እየተጋነ ያለ ነው። ከተማ አስተዳደሩ የነዋሪውን የቤት ፍላጎትና አቅርቦትን ለማጣጣም ያስችላሉ ያላቸውን ውጤት እየታየባቸው የሚገኙትን አምስት የቤት ልማት ሞዳሊቲዎችን ነድፎ በስራ ላይ ይገኛል። እነዚህ ሞዳሊቲዎች በከተማው የሚስተዋለውን ከፍተኛ የቤት ፍላጎት ለመመለስ ትልቅ አቅምና ድርሻ ይኖራቸዋል። ኮልድ ፎርም ስቲል ቴክኖሎጂ የመጀመሪያውን ልዩ የጋልቫናይዝ የብረት ውጤት በመጠቀም እስከ 12 ወለሎች የሚደርሱ የጋራ መኖሪያ ቤቶችን በጣም ባጠረ ጊዜ መገጣጠም የሚያስችል ሲሆን፣ ከአርማታ ጋር አጣምረን ከተጠቀምነው ነው ደግሞ የህንጻ ከፍታቸው እስከ 23 ወለል የሚደርሱ የጋራ መኖሪያ ቤቶችን በተሻለ ፍጥነት እንድንገነባ የሚያስችለን ነው። ይኸው ፋብሪካ አሁን ባለው ሙሉ አቅም ወደ ስራ ሲገባ 26 ሺህ ቤቶችን በአመት ማምረት የሚያስችል ሲሆን ቤቶቹም ከዚህ ቀደም ከምናውቃቸው የጋራ መኖሪያ ቤቶች በብዙ እጅ የተሻለ የቆይታ ዘመን ሲኖራቸው፣ ይህም የከተማችንን ነዋሪዎች የቤት ፍላጎት ለማሟላት የምናደርገውን ጥረት በማገዝ ረገድ ቀላል የማይባል ድርሻ ይኖረዋል። ፕሮጀክቱ በመንግስት በጀት የሚገነባ ሲሆን ሌጋሲ ሆም የተሰኘው ተቋም ደግሞ በኮንትራክተርነት ይሳተፋል። ቴክኖሎጂው በሌላው ዓለም የተለመደና ቤቶችም ሆነ ህንፃዎችን ፋብሪካዎች ውስጥ የሚገጣጠሙ ብረቶችን በመጠቀም ወለል፣ ግድግዳና ጣሪያን ጨምሮ ሁሉንም ክፍል በፍጥነትና ጥራት ማምረት የሚያስችል አሰራር ነው። የእኛ ፕላንት በሰዓት 1375 ሜትር ነው የሚያመርተው፣ ከ1 ኪሎ ሜትር በላይ ማለት ነው እና እነዛን ኮምባይን ስታደርጋቸው በአመት 26000 ቤቶች በ50 ካሬ ሜትር ስፔስ ሊሰራ የሚችል ፕላንት ነው እና ሮው ማቴሪያሉን ራይት ናው ከውጭ ነው እያመጣን ያለ ነው። ኦንሊ ቲንግ የምናመጣው እሱን ነው። ግን አገር ውስጥ ለማምረት ከስቴክ ሆልደሮች ጋር እየተነጋገርን ነው ያለ ነው። ተባብረን እንሰራዋለን። ትንሽ ኦርና የወዳደቁ ብረቶች አንድ ላይ ተቀልጠው ጋልቫናይዝ ተደርጎ ነው የሚሰሩት። በፈጠራና ፍጥነት መርህ ግንባታ ከሳይት ወደ ፋብሪካ በመቀየር የግንባታ ፍጥነትን በማሳደግ ወጪን በመቀነስ እና ጥራትን በማሻሻል አንጻር ተመራጭ መሆኑ ከንቲባ አዳነች አቤቤ አንስተዋል። ፋብሪካው ለበርካታ ዜጎች የስራ ዕድል በመፍጠር የኢኮኖሚ ተጠቃሚነትን በማረጋገጥ ሂደት ውስጥ የራሱን አበርክቶ ያኖራል። ይሄ አካባቢ ለረዥም ጊዜ እንደዚህ ባዶ ሆኖ ኖሯል። ማንም በተለየ ሁኔታ አልተጠቀመበትም። ዛሬ ግን ስናለማው ከምንም እና ከማንም በላይ እናንተ ተጠቃሚ ትሆናላችሁ። በስራው ሂደት የስራ እድል ያገኛሉ ልጆቻችሁ። አካባቢው ይለማል። ሲለማ በርካታ ቢዝነሶች ነው ይዞ የሚመጣው። የመኖሪያ ቤት ብቻ አይደለም ይዞ የሚመጣው፣ በርካታ ቢዝነሶችን አካባቢው እንዲያገኝ አድርጎ የሚመጣ ስለሆነ ይሄ ስራ እንዲሳካ መደገፍ፣ መተባበር እጅግ በጣም አስፈላጊ ነው። ከማንም በላይ የኛ ነው ብሎ ማሰብ፣ በጋራ መስራት፣ መተባበር ማሳካት የጋራ ትብብርን ይጠይቃል። የስኬቱ ተጠቃሚነትም ደግሞ የጋራ እንደሆነ በከወዲሁ ቃል እንገባላቸዋለን። ፋብሪካውን ከቦታ ቦታ በማንቀሳቀስ እንደያስፈላጊነቱ በተለያዩ አካባቢዎች በመትከል የቤት ልማት ፕሮግራሙን ሁሉን አቀፍና ተደራሽ በማድረግ ለዜጎች ምቹ የመኖሪያ ሁኔታን እንደሚፈጥር ይጠበቃል።